መጀመሪያ እ እመቤታችን ከላይ የለበሰችው ካባ ሰማያዊ ካባ ነው እንደምትመለከቱት ሰማያዊ ካባ ከላይ አድርጋ ከውስጥ ደግሞ ቀይ ቀሚስ አድርጋለች ከውስጥ ቀይ ቀሚስ ማድረጓ እንግዲህ እሳት በቀይ ይመሰላል እመቤታችንም በውስጥ ቀይ መልበሷ እሳተ መለኮት የተባለውን ኢየሱስ ክርስቶስን በማህፀኗ ውስጥ መያዟ ነው ደግሞ በማህፀኗ ውስጥ ማደሩን ለማሳየት ቀዩ ከውስጥ ሆነ ማለት ነው ከዛ በኋላ ደግሞ ሰማያዊው ከውጭ ከአባዋ ሰማያዊ ከውጭ ነው። ይህ ደግሞ ዳግሚት ሰማይ ዲበምድር ይላታል። በምድር ላይ ያለች ሁለተኛ ሰማይ። እንዴት ነው? እመቤታችን ድንግል ማርያም በምድር ላይ ያለች ፍጡር ሆና ሳለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሰባቱ ሰማያት ውስጥ የሚኖረውን መድኃኒተ ዓለም ኢየሱስ ክርስቶስን በማህፀኗ ስትይዘው ሰማያት፣ ሰባቱ ሰማያት ክርስቶስን ጋርደውት የነበሩት ምን አሉ? በእመቤታችን ማህፀን ውስጥ ተጋረደ። ስለዚህ በሰማይ የሚኖረው አምላክ በድንግል ማህፀን ውስጥ ሲያድር የድንግል ማህፀን ምን ሆነ? ሰማይ ሆነ ማለት ነው። አባ ሕርያቆስ እመቤታችን ድንግል ማርያም ሲያመሰግናት በቅዳሴ ማርያም ላይ ምን ይላል? እነዚያ ሰባቱ መጋረጃዎች ሰባቱ ሰማያት ማለት ነው። ጌታ በማህፀንሽ ውስጥ ሲያድር በየትኛው በኩል ተጋረደ? በግራ ነው? በቀኝ ነው? በሰሜን ነው? በደቡብ ነው? በፊት ነው? በኋላ ነው? በየትኛው በኩል ተጋረደ እያለ ክርስቶስ በድንግል ማህፀን ውስጥ ማደሩን ሚስጥሩ ረቂቅ ሆኖበት እያመሰገን እንመለከታለን ማለት ነው። ለዛ እመቤታችን ክርስቶስን በማህፀኗ ስትይዘው እሷ ራሱ ሰማይ የሆነች ስንል፣ ሰማያዊ ካባ ከላይ ትለብሳለች ማለት ነው። ደስ አይልም? ኦርቶዶክሳውያን። ከዛ በመቀጠል እመቤታችን ድንግል ማርያም አክሊል አድርጋለች ወይም ደፍታለች። ክርስቶስ ግን አክሊል አላደረገም። ሌሎች የድሮ ስዕሎች ላይ ከተመለከታችሁ ሁለቱም አክሊል ያደርጋሉ። ነገር ግን ትክክለኛ የሚባለው ስዕል ብቻ እመቤታችን አክሊል ያድርጋ ክርስቶስ አክሊል ያላደረገበት ነው። ያ ካልሆነ ደግሞ ሁለቱም አክሊል ባያደርጉ ጥሩ ነው። እመቤታችን አክሊል ማድረጓ ምንድን ነው ብንል፣ ንግሥተ ሰማይ ወምድር ስለሆነች የሰማይም የምድርም ንግሥት ናት ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አክብሯታልና ንግሥትነቷን እናስብ ዘንድ አክሊል እናደርጋለን። አንድም ወትቀውም ንግሥት በየማንከ በአልባሰ ወርቅ ዑጽፍት ወሑብርት እንዳለ ቅዱስ ዳዊት ንግሥቲቱ በወርቅ ተጎናጽፋ በቀኙ ስለምትቆም ንግሥቲቱ የተባለችው ድንግል ማርያም ቅዱስ ዳዊትም በቀኙ ትቆማለች ያለው መቆም ለምልጃ ስለሆነ ለፍጥረቱን መቤታችን በቀኙ በጌታ ቀኝ ሆና ትለምናለች፣ ታማልዳለች ሲል ነው። ስለዚህ አክሊል ሊደረግላት ዘንድ ይገባታል ማለት ነው። አክሊል ያደረገላት መቤታችንን ማን ነው ብንል ልጇ አምላኳ ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ግን አክሊል አላደረገም። ለምን ክርስቶስ አክሊል አላደረገም ብንል እርሱ አምላክ ንግስ ነው። የባህሪው አምላክነቱም የባህሪው ነውና ለአምላክ ለንጉስ ለዘላለማዊ ንጉስ አክሊልን አይደረግለትም። እርሱ አክሊል ያደርጋል እንጂ ለእርሱ አይደረግለትም፣ እና ክርስቶስ አክሊል አልተደረገለትም። ለምን ንግስና አምላክነትም የባህሪው ስለሆነ ማለት ነው። ከዛ በመቀጠል የመቤታችንን በቅርበት ካያችሁት በደንብ ኮከቡን አስፍተው በደንብ አምልተው የሚሰሩት አለ እዚህ ጋር አንድ ኮከብ አለች ካያችሁ፣ አንድ ኮከብ አለች እዚህ ጋር ትከሻዋ ጋር ግንባሯ ጋር። እላይ ሌላ ሁለተኛ ኮከብ አለች። ሶስተኛው ደግሞ ሁለተኛው ትከሻ ላይ ክርስቶስ የሸፈነው ማለት ነው። ሶስት ኮከብ አለ። ሶስት ኮከብ መሳሉ ለምንድን ነው ቢሉ በስጋም በነፍስም በህሊና መቤታችን ድንግል ማርያም ንጽሕት ናት ማለታችንን ለማመልከት ነው። በስጋዋ ንጹህ ናት፣ ምንም ሩካቤ አይታታቅም በህሊናዋም ንጹህ ናት። የህሊና ኃጢአት የሚባል እንኳ ተፈጥሮባት አያቅም። በነፍሷም ንጽሕት ናት ነፍሷ የተቀደሰች ናትና ማለት ነው። ሌላኛው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መጽሐፍ በእጁ ይዟል። ይህ መጽሐፍም የወንጌል ምሳሌ ነው። መጽሐፍ ቅዱስን የያዘው ጣቱ እንደምትመለከቱት ሁለት ጣቱ እንደዚህ ያውጡታል። ይህም እንደ ካቶሊኮች ዱዋሊዝም ወይም ምንታዊነትን ለማሳየት ሳይሆን አዲስ ኪዳንና እና ብሉይ ኪዳንን ማዕከላዊ ወይም መካከለኛ ሆኜ ያስታረቅኳቸው ያዛመድኳቸው እኔ ነኝ ሲል ሁለቱን አሳየ። ይህም ማለት ምን ማለት ነው? የብሉይ ኪዳን ትንቢቶች የተፈጸሙበት የአዲስ ኪዳንን ደግሞ ስራ የጀመርኩት እኔ ነኝና የማዳን ስራ የተጀመረው በእኔ ነውና በብሉይ ኪዳን ስለ እኔ የተነገረው ትንቢት በእኔ ተፈጽሟል። ከዛም በኋላ በማዳን ስልጣን ደግሞ የሞትን ድልድይ እያፈረስኩት እኔ ነኝ ሲል ብሉይ ኪዳንና ሐዲስ ኪዳን ማዛመዱን ለማሳየት ሁለት ጣቱን እንዲህ አድርጓል ማለት ነው። ከዛ በተጨማሪ ደግሞ ሁለት ጣቱን ማድረጉ ሁለት ልደታትን ለማሳየት ነው። ይህምን ማለት ነው። ከባህሪ አባቱ ከአብ ያለ እናት መወለዱን ቅድመ ዓለም ዓለም ሳይፈጠር በፊት ማለት ነው። ድህረ ዓለም በዚህ ዓለም ደግሞ ከመቤታችን ከቅድስት ድንግል ማርያም ያለ አባት መወለዱን ለማሳየት ሁለት ጣቱ እንደዚህ አመልክቷል ማለት ነው። ስለዚህ እንደ አጠቃላይ ሙሉ ሚስጥራቶቹ የእመቤታችን ይህንን ይመስላሉ። ይህንንም ምሳሌ በማድረግ ቤተ መቅደስ ውስጥ ወይም ቤተክርስቲያን ስንቀመጥ ክርስቶስ በግራ እንደተቀመጠው ወንዶችን በግራ እንቀመጣለን። እመቤታችንን በቀኝ እንደሆነች የእመቤታችንን ምሳሌ በማያል ሴቶች በቀኝ ይቀመጣሉ ማለት ነው። እነዚህን ሚስጥራቶች በደንብ እንደተረዳችኋቸውና ለሌሎችም ደግሞ እንደምታስረዱ ተስፋ እናደርጋለን። ይህንን የመሰለ አጭር መንፈሳዊ ትምህርቶችን ለማግኘት አካውንታችንን ፎሎ ማድረግ እንዳትረሱ። ከልብ እናመሰግናለን። የእመቤታችን የቅድስት ድንግል ማርያም ምስለ ፍቁር ወልዳ ስዕል ማብራሪያዎቹን አሁን የምናሳይ ይሆናል። ሰላም፣ የተወደዳችሁ ኦርቶዶክሳውያን፣ እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። እንግዲህ እንደምትመለከቱት እመቤታችን ከውስጥ ቀይ ቀሚስ ከውጭ ደግሞ ሰማያዊ ካባ ለብሳለች። ይህም ሚስጥሩ ምንድን ነው ቢሉ ከውስጥ ቀይ ቀሚስ መልበሷ እሳተ መለኮትን በማህፀኗ ውስጥ መያዟን የሚያሳይ ሲሆን ከውጭ ደግሞ ሰማያዊ ካባ መልበሷ በምድር ላይ ያለች ሁለተኛ ሰማይ ተብላ መገለጿ ነው። ይህም ጌታችን በማህፀኗ ሲያድር እሷ ሰማያዊ መሆኗን ለማሳየት ነው። ከዛ ባለፈ እመቤታችን ቅድስት ድንግል ማርያም አክሊል አድርጋለች። ይህም የሰማይም የምድርም ንግስት ስለሆነች ነው። ክርስቶስ ግን አክሊል አያደርግም። ለምን? እርሱ የባህሪ አምላክ የባህሪ ንጉስ ስለሆነ ንግስና አምላክነትም የባህሪ ነውና እርሱ አክሊልን ያደርጋል እንጂ ለእርሱ አክሊል አይደረግለትም ማለት ነው። ለዛ ጌታችን አክሊል አያደርግም ማለት ነው። ከዛ ባለፈ ጌታችን መጽሐፍ ይዟል። ጣቶቹን ደግሞ ሁለት አድርጓል። ይህም ብሉይ ኪዳንና አዲስ ኪዳንን ያዛመልኩት ወይም መካከለኛ ሁኜ የያስኩት እኔ ነኝ ሲል ነው። አንድም ሁለት ልደታት አለኝ ከአብ ያለ እናቴ ቅድመ ዓለም መወለዴን ከድንግል ማርያም ደሞ ድኅረ ዓለም ያለ አባት መወለዴን ብሎ ሲያሳየን ጣቶቹን ሁለት አድርጓል ማለት ነው። ከዛ ባለፈ እንግዲህ እመቤታችን ሶስት ኮከብ አላት፤ ሁለት ትከሻዎቿ ላይ አንድ ክርስቶስ ሸፍኖታል እና ግንባሯ ላይ ሶስቱ ኮከቦች ምሳሌያቸው እመቤታችን በስጋ በነፍስም በኅሊናም ንጹሕ መሆኗን የሚያስረዳ ነው ማለት ነው። ስለዚህ እንደ አጠቃላይ የእመቤታችን የቅድስት ድንግል ማርያም ምስለ ፍቁር ወልዳ ስዕል ሚስጥሩ ይህንን ይመስላል። ሌላው ምናልባት እመቤታችን አንገቷን ወደ ግራ ዘንበል አድርጋለች። ለምን ቢሉ ቅዱስ ሉቃስ እመቤታችን በሳለበት ጊዜ አክስቷ ኤልሳቤጥ አርፋለች ተብላ ተነግሯት ነበርና አዝና ቆዝማ ዘንበል ብላ ባለችበት ጊዜ የሳላት ነው ብለው አበው ያስተምሩናል ማለት ነው። ከእመቤታችን ከቅድስት ድንግል ማርያም ከምልጃዋ ከጣሟ ከፍቅሯ ይደርብን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።